የትኛውም የእስር ታራሚ የግብርና ስራን ይሰራል እንጂ ተኝቶ እየተቀለበ እድሜውን መፍጀቱ ለሀገሬው ረብ የለውም በማለቱ ከየእስር ቤቱ ያሉ እስረኞችን ቅጣት በግብርና ስራ የቀየረ የማይደፈር የጥገኝነትን ስለ ንቦናን ለመስበርና የኢኮኖሚ ጥገኝነትን በማያዳግም መልኩ ለማጥፋት ባጭሩ ታጥቆ የተነሳ የአፍሪካ የቁርጥ ቀን ልጅም ነው። እንኳን ራሴን ችያለው የማንንም እርዳታ አልፈልግም ያለን ይቅርና ሁሉም ነገር እኔ ያውቅልሃለሁ ለሚሉ ምዕራባውያን በራስ ለመቆም የሚደረግ ጥረት እንደ ትልቅ አደጋና ስጋት መቆጠሩ የግድ ነውና። የዚህ የቁርጥ ቀን ልጅ ዕጣ ፈንታ ብዙዎችንም አሳስቧል። በዛሬው ቪዲዮዋችን የዚህን ሰው ታሪክና የሚመራት ሀገሩ ታሪክ ራሱን ይደግማል በሚያሳይ መልኩ ትናንትን እየደገሙ እንዳሉ የሚያሳይ ጉዞአቸውን ልናስቃኛችሁ ነው። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ የሰዋ ሰው ፖድካስት ኔትወርክ ቤተሰብ ይሆኑ እንላለን። አፍሪካ በዘመኗ ካለችበት ከነበረችበት ከፍ ሊያደርጋት የተነሳ መሪ ገና በችግኝነቱ የሚቀጭባት ጅምሩ ፍጻሜው የማይታሰብ የሆነባት አፍሪካ አያል መሆን ሲገባት አንድም በምዕራባያኑ ሴራ፣ በሌላ በኩል በራሷ ዜጎችና ራስ ወዳድነት እንደዚሁም የሥልጣን ጥም ምክንያት ራሷን የበላች አገር ናት ቢባል አቀለል ነው እንጂ አልተጋንንም። ቀደም ባሉት ዓመታትም አንድ ለሀገሩ የሚቆረቆር በርካቶች አፍሪካዊው ቼጉቬራ ነው የሚሉት በአንድ ሳምንት ውስጥ 25 ሚሊዮን ሕፃናትን የማንጅራ ግትር የወባ የኩፍኝ ክትባቶችን እንዲወስዱ ማድረግ ያስቻለ 13 ፐርሰንት ድረስ ተንኮታክቶ የነበረውን የትምህርት ዘርፍ በአራት ዓመታት ብቻ ወደ 73 ፐርሰንት ሽቅብ ያስመነጠቀ መሬትን ከባላባቶች ነጥቆ ለገበሬዎች በመስጠት የስንዴ ምርትን በሄክታር 11700 ኪሎ ግራም ተነስቶ 3800 ኪሎ ግራም በሄክታር ማፈስ እንዲችሉ ያስቻለ በስልጣን በቆየባቸው ጥቂት ዓመታት ብቻም በረሃማነትን ለማጥፋት አስር ሚሊዮን ዛፎችን ያስተከለ የውጭ እርዳታን በተመለከተ ያገሩን ዜጎች የሚመግባችሁ ከላይ ይታዘባችኋል፣ አርፋችሁ በሀገራችሁ አምርቱ ያለ ቆፍጣና መሪም ነበር። ያገሩን ስም ከዘ ሪፐብሊክ ኦፍ አፐር ቮልታ ወደ ቡርኪና ፋሶ እየቀየረ ቡርኪና ፋሶን ትርጉሙ የቀና ሰዎች አገር ማለት እንደሆነ ልብ የሚያስባለ ምስጋና ለእሷ አመራር፣ ይሁንና በሶስት ወራት ውስጥ ብቻ 35 ሺህ ቡርኪና ፋሳውያን ማንበብና መጻፍ እንዲችሉ ያደረገ አፍሪካ የወለደችው ሌሎችንም ያነቃል የተባለው ይህ ሰው ሞቱን ለማፋጠን የተባበሩ ለውጥን የጠሉ ሀገርን ያበራል ሲባል በአጥፊ ሰዎች ባመነው ሰው የተካደው እሱም ብቻ ሳይሆን አገሩ በጨለማ በጦርነት እሳት ውስጥ ማግዷትም ሄዱ። እሱም ወደማይቀረሙትም ሊያዘግምም ቻለ። ይህንን ያነሳነው የዚህ አይነት ታሪክ በአፍሪካ ዛሬም በዛችው አገር ሊደገም ከጫፍ መድረሱን ዓለምን እያነጋገረ በመሆኑም ነው። በ19ጠኛም ሰዎቹ ከፈረንሳይ አገዛዝ ነፃ የወጣችውና በዓለም ካሉ እጅግ ድሃ ሀገራት መካከል የምትመደበው ቡርኪና ፋሶ በርካታ መፈንቀለ መንግስቶችን በዘመኗም ማስተናግዳለች። መቼም የመፈንቀለ መንግስት ጥሩ ባይኖሮም፣ ለዚህች አገር ግን ከአንድም ሁለት ጊዜ በረከትን አስገኝቶላታል። ከሁለት ዓመታት በፊት የሰላሳ ስድስት ዓመቱ ሻምበል ኢብራሂም ትራውሬ የሚመራው ቡድን ሌተናል ኮሎኔል ፖል ሄንሪ ዳሚባን ፈንቅሎ ወደ ሥልጣን መምጣቱም ይታወሳል። ይህ የቶማስ ሳንካራን አይነት አካሄድ ተከትሎ የመጣው ታሪኩና አስተሳሰቡ በእጅጉ ከሳንካራ ጋር ተቀራራቢ ሆነው አገር ወዳድ የወጣቱን መሪ ትራውሬን እንቅስቃሴ ተመለከቱ ዳግማዊ ቶማስ ሳንካራ ሲሉም የሚያወድሱት ጀግና መሪም ሆኑላቸዋል። አፍሪካውያን ስለዚህ ወጣት በፍጹም አውርተው አይጠግቡም። በሁለት ዓመት ውስጥ ሀገሩን የለወጠ መሪ ይሉታል። ትራውሬ ቡርኪና ፋሶን ከቀኝ ግዛታዊ ማዲያቷ ለመቀየር ሲነሳ እርሱ ልብሱን መቀየር እንኳን ሳያምረው እርሱ ግን ልብሱን ለመቀየር እንኳን አላማረውም። ኢብራሂም ለፕሮቶኮል ፈጽሞ የማይጨነቅ ለቤተ መንግስት የማይጨነቅ፣ ለመኪና የማይጨነቅ፣ የሀገሩን የኮማንዶ ወታደሮች ልብስ አብሮ ከነሱ ጋር የሚለብስ ብዙውን ጊዜ በእግሩ የሚጓዝ የሚኖረው ከሚመራው ህዝብ ጋር የሆነ ፊልድ ሲወጣ ያገሩን ሰራዊት ፒካፕ መኪና ተጠቅሞ ከወታደሮቹ ጋር የሚሄድ ህዝቡን አገልግሎ የሚመጣ ማካበድ፣ ህዝብን ማስጨነቅ፣ መንገድ መዝጋት የሚባል ነገር እሱ ጋር የሌለ ሲበዛ ትሑት እንደሆነ ይነገርለታል። እሱ ሃይማኖተኛ፣ ደግ ደግሞ ሲበዛ እጅግ እጀግናም የሆነ ሲሆን ተንሰራፍቶ የነበረውን የፈረንሳይ ጦርንም አስበርግጎ ከሀገሩ ያስወጣ ደፋር መሪ ነው ኢብራሂም። ትንሽ ትልቅ፣ ባለሀብት ባለስልጣን፣ አዋቂና ምሁር ሳይል ለሁሉም የሚታዘዝ የሚያገለግል የ36 ዓመቱ ትራወሬ በወርቅ የበለጸገችውን ሀገሩን ለመካሰም የተላከ መሪ የሚባል ጀግናም ነው። የሀገሩን ህዝቦች በሙሉ በአንድ ድምፅ የሚወዱትም ሲሆን ኢብራሂም ብለውም አይጠግቡም። የሚገርመው ዓለም ላይ ድሃ ሆነው ህዝባቸውን ካስተዳደሩ ሁለት መሪዎች አንደኛው ወጣቱ ኮማንደር ኢብራሂም ትራውሬም ሲሆን ዝቅተኛ ማዕረግ ጀነራል የሚከፈለው ክፍያ ብቻ እያገኘ ዛሬም ህዝቡን እየለወጠ መሪም ሆኖላቸዋል። ዚዳንት ኢብራሂም ትራውሬ ሁለት ዓመታት የፈጸማቸው ተግባራት ወጣቶች እድሉን ማጣታቸው እንጂ የመሪነት አቅም እንዳላቸው ማረጋገጫ ተደርጎ የሚወሰድበትም ይሆናል። ለአብነትም የቡርኪና ፋሶን አጠቃላይ ምርት ከ188 ቢሊዮን ዶላር ወደ 21 ነጥብ 1 ቢሊዮን ዶላር እያሳደገ ከዓለም አቀፍ የገንዘብ ድርጅት አይ ኤም ኤፍ እና ካለም ባንክ የተበደሩትን ብድር ያደረገ አፍሪካን የዓለም ባንክ፣ አይኤምኤፍ አውሮፓን ወይንም አሜሪካን አትፈልግም ያለ ሚኒስትሮችንና የፓርላማ አባላትን ደሞዝ በ30 ፐርሰንት ቀንሶ የመንግሥት ሠራተኞች ደሞዝ ላይ በ50 ፐርሰንት የጨመረ በቡርኪና ፋሶ ውስጥ ለመጀመሪያ ጊዜ የቲማቲም ማቀነባበሪያን ሁለት ፋብሪካዎችን ማቋቋምን ጨምሮ እንደ አውሮፓውያን አቆጣጠር 2023 የአገር ውስጥ የማቀነባበር አቅምን ለማሳደግ ዘመናዊ የወርቅ ማዕድንን እስከ መክፈት ከዛም ያልተጣራ የቡርኪና ፋሶ ወርቅ ወደ አውሮፓ መላክ እንዲቆም እያደረገ ሁሉም ሀብት የሕዝብ ነው እያለ ጀግና መሪ ነው። በዚህ አጭር ጊዜ ውስጥ የቡርኪና ፋሶን ሁለተኛ የጥጥ ማቀነባበሪያም ገንብቷል። ታዲያ ቀደም ሲል አገሪቱ አንድ ብቻ የነበረው ሲሆን፣ በአገር ውስጥ የጥጥ አርሶ አደሮችን ለመርዳት በታሪክ ለመጀመሪያ ጊዜ ተቋቋመው ብሔራዊ የድጋፍ ማዕከል ጥጥ ማቀነባበሪያንም ከፍቷል። አካባቢው ፍርድ ቤቶች ብሪታንያ ዊግና ጋውንን መልበስን ያስከለከለ፣ በምትኩም የቡርኪና ቤን ባህላዊ አለባበስን ያስተዋወቀ ምርትን ለማሳደግ የገጠር ባለድርሻ አካላትን ለመደገፍ ከአራት መቶ በላይ ትራክተሮችና ሁለት መቶ ሰላሳ ዘጠኝ ቲለር፣ ሰባት መቶ አስር ሞተር ፓምፖች፣ እንደዚሁም ሰባት መቶ አስራ አራት ሞተር ብስክሌቶችን በማሰራጨት ለግብርና ቅድሚያ እየሰጠ ታላቅ መሪ ነው። ግብርና ምርትን ከፍ ለማድረግም የተሻሉ ዘርና ሌሎች የእርሻ ግብዓቶችን ያቀረበ፣ ሚዲያን ማገድ፣ የፈረንሳይ ወታደሮችን ከቡርኪና ፋሶ ማስወጣትን ጨምሮ መንግስታቸው አዳዲስ መንገዶችን በመገንባት ነባሮቹን በማስፋት የጠጠር መንገዶችን ወደ አስፓልት ደረጃ እያሳደገ የተገኘ መሪ ነው። አለፍ ሲልም ከላይ በመግቢያችን ያነሳንውን የእስር ቅጣትን ወደ ግብርና ስራ ቀየረ። በዚህም ከፍተኛ ምርትና ምርታማነትን እያበለጸገ መሪ ሲሆን ለሀገሩ አዲስ ሕግንም አርቅቋል። ታዲያ የቡርኪና ፋሶ መንግስት የእስር ቤት ቅጣት ማሻሻያዎቹ እንደዚህም ይላሉ። ወንጀል የሰራ ሰው የእስር ቤት ቅጣቱን በግብርና ስራ እንዲጨርስ የሚያደርግና በስራ እንጂ ተቀልቦ የሚቀመጥበት አይደለም። በቡርኪና ፋሶ በአዲሱ የወንጀል ሕግ እስረኞችና ፍርዳቸውን የሚጠባበቁ ሰዎች እስር ቀርቶ ቅጣታቸውን በግብርና ስራ እንዲጨርሱ የሚያደርግ እንደሆነም ተደንግጓል። በዚህም የአንድ ወር የግብርና ስራ ከሶስት ወር የእስር ቅጣት ጋር እኩል ይሆናል የተባለለትም ሲሆን የቡርኪና ፋሶ አዲሱ ወጣት መሪ ትራውሬ ይህንን ውሳኔ የወሰነው አንድ ሰው አስር ዓመት ቢታሰር ኪሳራ ነው። የስር ቅጣቱን በግብርና ስራ ቢጨርስ ግን በግብርና ዘርፍ ለሀገር ያለው አስተዋፅኦ የጎላ ነው ብሎ ስለሚያምንም ነው ይህ የፈጠራ አካሄድ የግብርና ልማትን ለማሻሻል ይረዳል በማለትም ሲሆን የኢሮፓያን አቆጣጠር በ2025 ይጠናቀቃል ተብሎ የሚጠበቀውን የኡጋዱጉ ዶንሲን የአየር ማረፊያም በዓመት አንድ ሚሊዮን መንገደኞችን ማስተናገድ የሚችል አዲስ የአየር ማረፊያም በመገንባት ላይ እንደሆነም ተነግሮለታል። ታዲያ ይህ የቶማስ ሳንካራን ህልም እውን እያደረገ የሚገኘው ምርጥ መሪ በአፍሪካ ጀግና መሪ ቢፈጠርም መሥዋዕት ሆኖ ለማለፍ እንጂ መስራት አይታደልም የሚያሰኙ ነገሮች ግን ዛሬም እየተስተዋሉበት ይገኛሉ። ትራውሬ ስልጣን በያዘ በሁለት ዓመት ጊዜ ውስጥ እንኳን ከ18 ጊዜ በላይ የግድያ ሙከራ ሲደረግበት፣ ባለፈው ሳምንት እንኳን በትራውሬ ላይ ግድያን ለመፈጸም ሲዘጋጁ የተገኙ እንደ መቶ 13 በላይ ዜጎችም በቁጥጥር ስር ውለዋል። በአንድ ወቅት ትራውሬ ከፈረንሳዩ ፕሬዚዳንት ኢማኒኤል ማክሮኒ ጋር ያደረገው ንግግርም ሀያሏንን ያስደነገጠም እንደነበርም ይነገራል። ነገሩ ደግሞ እንደዚህ የሚልም የቃል ምልልስ ነው። ኢማኑኤል የፈረንሳዩ ፕሬዚዳንት፣ ትራውሬ የሁለቱ ሀገራት ወዳጅነትን ለማጠንከር በሀገር ወታደር የማሰፍርበት ቦታ ስጠኝ በማለትም ይጠይቋል። ታዲያ የዚህ ወጣቱ መሪ ትራውሬ ምላሽ አሜሪካ፣ ብሪታንያ፣ ብራዚልስ ወዳጆች አይደሉም ወይ? ታዲያ ለምን ወዳጅነትን ለማጠናከር በእነዚህ ሀገሮች ላይ የጦር ሰፈር አላኖርክም የሚልም ነበር። የሚመግባችሁ ይቆጣጠራችኋል፣ በተዘዋዋሪም ቀኝ ይገዛችኋል በሚል ንግግሩ የሚታወቀው የመላው አፍሪካ ተስፋ የሆነው ወጣቱ የቡርኪና ፋሶ መሪ ኢብራሂም ትሮሬ ላይ የተሞከሩት የግድያና የመፈንቅለ መንግስት ሙከሮች ታዲያ አሁን ቁጥራቸው በእጅጉ እየጨመረ መጨረሻው የዚህ ሰው ሞት የሆነ የሚያስብልም ሆኗል። ታዲያ ትናንት በቀኝ ግዛት ያደህዩን ዛሬም በብድር የሚያስሩን የትናንት ቅኝ ገዢዎቻችን ናቸው ያለው ሳንካራ የበላው የምዕራባያን ሴራ ዛሬም በወጣቱ ላይም ተነስቷል። በትሮሬ የግድያ ሙከሮች ውስጥ በአብዛኞቹ ላይ በቀጥታ ከምዕራባያኑ ጋር በመመሳጠር የተሳተፉ 13 የቡርኪና ፋሶ ዜጎች ባለፈው ሳምንት በቁጥጥር ስር ይዋሉም ሲሆን በሴራው ውስጥ ከሀገር ውጭ ያሉ የሀገሪቱ የቀድሞ መሪን ጨምሮ ጦር መኮንኖች፣ ጋዜጠኞች፣ ሀገር በቀል ድርጅቶች እና ሲቪሎች ጭምር እንዳሉበትም ይፋም ተደርጓል። ዳግማዊው ቶማስ ሳንካራ ቆፍጣናው ኢብራሂም ትራውሬ ይህ ቆራጡ መንግስት በ2030 ሁሉም ቡርኪና ፋሶዎች ቤት እንዲኖራቸው ብሎ ስራ ያስጀመረም ሲሆን በአነስተኛ ወጪ ዜጎች ቤት ያገኛሉ። ገቢያቸው ትንሽ የሆኑ ደግሞ በፍሪ ሀውስ ፕሮጀክት ቤት በነጻ ያገኛሉ ያለም ሲሆን ቤቶቹ ሲገነቡ አንድም ገንዘብ በግብር ከተከፈለ ላይ አይነካም። አገሪቱ ያላት ማዕድን ሽጣ ለዜጎች ፍትሐዊ የሀብት ክፍፍልን የምታረጋግጥበት መንገድም ሲሆን ከዚህ ገንዘብ ነው ቤቶቹም የሚገነቡት። ታዲያኛም በዛሬ ቪዲዮ ከሀገሩ አልፎ አፍሪካን ያስጠራል የተባለው መሪ ኢብራሂም ትራውሬ ሁለት ዓመታት ያለፈባቸውን የህይወት የሥራ አጋጣሚ ማንሳሳን እርሶም ቢታወሱ የሚሏቸውን ሌሎች ለአፍሪካ ትልቅ አስበው በምዕራብያን ባጭር የቀሩ የፖለቲካ አራማጆች፣ ምሁራን፣ የጥበብ ሰዎችና በሌሎች ሙያ ላይ የተሰማሩ የአፍሪካ የቁርጥ ቀን ልጆችን በኮመንት ሳጥን ውስጥን የሚያጋሩ ቸርም እንሰንብታልን።